ይህ በብሪቲሽ ካውንስል የእንግሊዝኛ ቋንቋ የዲጂታልና ማህበራዊ ክህሎትን በመጠቀም ሴቶች ራሳቸውን እንዲያበቁ በተያዘ ፕሮግራም ተጠቃሚ የሆኑ ወጣቶች ናቸው። በትምህርት ቤት በአካባቢያቸውና በተለያዩ ሁኔታዎች የሚያጋጥሟቸውን ተግዳሮቶች ተቋቁመው ራሳቸውንና ማህበረሰቡን ለመለወጥ እንዲሁም ካለሙበት ቦታ ለመድረስ የተለያዩ ክህሎትና ስልጠናን እየወሰዱ ናቸው። በዚህ ስልጠና ውጤታማ መሆን መቻላቸውን የቱላና የአላሙራ ሁለተኛ ደረጃ ትምህርት ቤት ተማሪዎች ይገልጻሉ። በጣም ደስ ይል ነበረ ስልጠና። ኮንፊደንስ ይኖረሃል፣ ራስን እንድታቅ ያደርገሃል፣ ትምህርትህን ትኩረት እንድታደርግ ራስህን በቃ ብዙ ነገር እና ከወንድ ጋር እኩል እንደምትሆን እኩል ሲልም በቃ ከዛም በተሻለ መልኩ መስራት እንደምትችል ያንን ነው ያስተማረን። ና በጣም ደስተኛ ነኝ። ስልጠናው እኛን ለማጠንከር ነው፣ ሴቶችን ለማጠንከር ነው። አሁን እዚህ የተሳተፍ ነው ሙሉ ሴቶች ናል እና እሱ አሁን ይሄ ስልጠናው እንት የሚያጠነጥነው ሴቶችን በማበረታታት ላይ ስለሆነ ኮንፊደንሳችንን ጨምሮልናል ሰው ፊት እንዳናፍር እና ደግሞ አንገታችን እንዳንደፋ ብዙ ነገር ረድቶናል። ደግሞ አጠንክሮናል። በጣም ለራሴ እንደ ራሴ በጣም ኮንፊደንስ በታለው እና ባለን ነገር ላይ እንድንጠነክር አላማችንን እንትና ማለት በአላማችን ጠንክረን ያልንበትና ያሰብንበት እንድንደርስ ጥንካሬን አግኝቼበታለሁ። በኤድስ ፕሮግራም በትምህርት ቤት ውስጥ ለሴት ተማሪዎች እየተሰጠ ያለው ስልጠና ውጤታማና የተሳካ መሆኑን የገለጹት ደግሞ በብሪቲሽ ፕሮግራም የኤድስ ፕሮግራም ማናጀር አቶ ፋሲል ነጋሽ ናቸው። በጣም ተሳክቶልናል። በጣም ነው የተሳካልን። እኛ እንደ ፓይለት ነው የጀመርነው። ሁለት መቶ ተማሪዎች ላይ ነው የሰራነው በቅርብ ደግሞ የሞኒተሪንግን ኢቫሉሽን ስራ ሰርተን ነበረና ስንጠይቃቸው በጣም እንደተቀየሩ ነው። ከዚህ በፊት በጣም ይፈሩ ነበረ፣ ራሳቸውን መግለጽ ይከብዳቸው ነበረ። አንዳንዶቹ ለዛውም አይን ለአይን እያዩ መናገር አይችሉም ነበረና በዚህ በአንድ ዓመት ከሶስት ወር ስራ በጣም ባያረካንም ወይ በጣም ትልቅ ነው ባንልም ግን የሆነ እመርታ አሳይተዋል። ኢቭን አስተማሪዎችን ስንጠይቃቸው የትምህርት ውጤታቸው ራሱ እዚህ ክለብ ላይ ያሉ ልጆች በጣም እየጨመረ ነው፣ ጥሩ ውጤት እያመጡ ነው። የክላሱ ውስጥ ተሳትፏቸው እየጨመረ ነው፣ ጥያቄ ይጠይቃሉ፣ መርስ ለመመለስ አይፈሩም። ሶ ይሄ እንደ ጅማሬ በጣም ልብ የሚያሞቅ ትልቅ ውጤት ነው። ስለዚህ አሁን ማስፋት እንፈልጋለን። በብሪቲሽ ካውንስል የተለያየ ፈጠራ ክህሎት ባለቤት ስለሆኑ ወጣቶች የሚሰጠውን ስልጠና ወስደው ውጤታማ ከሆኑ ወጣቶች መሀል ወጣት መአዛ በየን አንዷ ናት። ባገኘችው ስልጠና የራሷን ብራንድ መፍጠር መቻሏን ነው ወጣቷ የምትገልጸው። በብዙ ነገር አቅጣጫ ኢንተርናሽናል የሆነ ብራንድ ቢውል ለማድረግ እሱን የሚረዳህን የቢዝነስ ሳይድ ትምህርት ይሰጥሃል። አንዳንዴ ደግሞ እና ሶሻል ሚዲያ ጊዜ ስለሆነ ሀው ቱ ፕሮሞት ራስን ብራንድህን የሚለውንም ያስተምረኋል። ስ ላይ ኢኩፕድ የሆነ ግን በደንብ የሚያሳድግ ትሬኒንግ ነው ማለት ነው። ሶ ሴሌክት አድርገው ነው ትሬን የሚያደርጉ አንደን መጨረሻ ላይ ደግሞ ትልቅ ኢቨንት አለ ሀብ ኦፍ አፍሪካ ዊች ኢዝ ላይክ ቢገስት ሾው እና እዛ ላይም ሳፖርት ያደረጉሃል ማለት ነው። እዛ ላይ ቀርበ ስራዎችን እንድታሳይ ቅድም ስነግራቸው ነበር፣ ታንኪዩ እያልኳቸው ነበር። እዛ ላይ ስትታይ ላይክ ኢንተርናሽናል ባየርስም አሉ፣ ትልልቅ ሰዎች አሉ ሰው እድል ይሰጥሃል። በእንግሊዝና በኢትዮጵያ መንግስታት ትብብር በእናቶችና ህፃናት ጤና እንዲሁም የሴቶችን አቅም ለማጐልበት እየተሰሩ ያሉ ስራዎችን በሲዳማ ክልል ሐዋሳ ከተማና ቱላ ክፍለ ከተማ ተገኝተው ጉብኝት ያደረጉት በኢትዮጵያ የእንግሊዝ ምክትል አምባሳደር ሉክ ብሎክ በጤና ተቋማትና በትምህርት ቤት ውስጥ እየተሰሩ ያሉ ስራዎች የሀገራቱን ወዳጅነት የሚያሳዩ ስለመሆናቸውን የገለጹት በሐዋሳ ተገኝቼ ባየሁት ነገር በጣም ተደስቻለሁ። በመጀመሪያ ያየሁት በጤና ተቋማት የሚሰጠውን ለእናቶች ጤናና ለህፃናት የሚሰጠውን ክትባት ነው። እየተሰራ ያለው ስራ የእንግሊዝና የኢትዮጵያን ወዳጅነት የሚያሳይ ነው። ሌላኛው በብሪቲሽ ካውንስል አማካይነት በትምህርት ቤት የሚገኙ ሴት ተማሪዎች የቋንቋ ክህሎታቸውን እንዲያዳብሩ፣ በራስ መተማመናቸው ከፍ እንዲል፣ በትምህርት ቤትና በሌሎችም አካባቢዎች የተሟላ አቅማቸውን እንዲጠቀሙ የሚያስችለው ተግባር ነው። ሌላኛውና እጅግ በጣም የሚያስደስተው በብሪቲሽ ካውንስል አማካኝነት የሴቶች አቅም በኢኮኖሚ ለማጎልበት የተሰራው ስራ ነው። ይህም ሴቶች ያላቸውን አቅም አውጥተው እንዲጠቀሙ የሚያስችል ነው። የብሪቲሽ ካውንስል ካንትሪ ዳይሬክተር ዴቪድ ማይናርድ በበኩሏቸው በኤርጅ ፕሮግራም በትምህርት ቤት ያሉ ወጣት ተማሪዎች ከቤተሰብ ከማህበረሰቡና ከአካባቢያቸው ጋር ጥሩ ተግባቦት እንዲፈጥሩ እንዲሁም የቋንቋ ክህሎታቸውን እንዲያዳብሩና ካሰቡት ቦታ መድረስ እንዲችሉ የሚያስችል ስልጠና እንደሚሰጥ ገልጸዋል። Uh, in, in Tula, but in, in other parts of the country as well. በቱላም ሆነ በሌሎች አካባቢዎች ለሚገኙ ሴቶች እድሎችን ማመቻቸት ነው። በተለይ በዚህ በኤጅ ፕሮግራም በራስ መተማመን እንዲኖራቸው በትምህርት ቤትና ከትምህርት ቤት ውጪ የተሻለ ተሳትፎ፣ ከቤተሰብ ከማህበረሰብና ከሃይማኖት አባቶች ጋር እንዲሁም ያለ እድሜ ጋብቻን እንዳይመሰርቱ እና የፈለጉትን አይነት ህይወት እንዲኖራቸው የመረጡትን አይነት ስራ ማግኘት እንዲችሉ ያደርጋል።